በስም አብ ወወልድ መንፈስ ቅዱስ ሃዱ አምላክ አሜን። የተባረካችሁ እግዚአብሔር ልጆች እግዚአብሔር እጅግ አድርጎ በፍቅር የወደዳችሁ ተቀበላችሁ። ሰማያት ያለ በአርያም ያለ የሰማይ አምላክ እንዲሁ ዝቅ ብሎ በስጋ ተገልጦ እዳ በደልን የከፈለልን የከፈለላችሁ መስቀል ላይ ልጆች ያደረገን ያደረጋችሁ ወራሽ ያደረገን ያደረጋችሁ ቤተሰብ ያደረገን ያደረጋችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ እግዚአብሔር የታደደ ልጆች አደረገን። ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች በአጋፔ ቤተሰብ ድሆችን የመርዳት ትልቅ እንቅስቃሴ አለ። ታውቃላችሁ አንድ ቤተሰብ አንድ ቤተሰብን የሚረዳበት ከ290 በላይ ቤተሰቦች የሚደገፉበት ማዕቀፍ አለ። ደግሞ በየጊዜው አዳዲስ ሰብስክራይብ አድራጊዎች ቤተሰቦች አላችሁ። አንድ ቤተሰብ አንድ ቤተሰብ አንድ ሰውን ይይዛልና ብዙ ጊዜ የምናገለግለው እናት አባት የሞቱባቸውን የሚያድጉ ልጆች፣ በአያት እጅ የሚያድጉ ልጆች፣ ወይ ባሏ ሞቶ በችግር የምታደርግ እናትን ነው። ስለዚህ እንደዚህ አይነት ቤተሰቦች ስላሉ እኛ ጋር በ91 4138 ስልኬ ላይ ደውላችሁ የአንድ ቤተሰብ ይዛሉ በሉ ምትችሉትን ያክል በየአመቱ 50ሺ ብር በኢትዮጵያ ብትሰጡ አንድ ልጅ ምሳቃ መቋጠር ይችላል። ትልቅ ነገር ነው። ደብተር ትገዙላቸው አላችሁ። እና እንደዚህ አይነት ሀሳቦች ስላሉ ስ ስልኬ ላይ ደውላችሁ ያሳውቁ። 91 4138። እግዚአብሔር እናንተ ዘራቸውን ይባርክ። ተወዳጆች ዛሬ በዘካርያስ ቢቅር ታዛቢ በእዝራ መጽሐፍ ላይ መጽሐፈ ዕዝራ ምዕራፍ ሰባት ቁጥር 28 ላይ በላዬ እኔም በላዬ ባለች በአምላኬ በእግዚአብሔር እጅ በረታው የሚለውን ቃል ይዘን ነው የምንማረው። እንግዲህ እዝራ መጽሐፋችን ላይ ከተጻፈው የመጽሐፍ ቅዱስ ክፍል አንዱ ነው መጽሐፈ እዝራ እዝራ በምርኮ የነበረ ዕብራዊ እስራኤላዊ ነው። ወደ ሀገሩ ተመልሶ እንደገና የእስራኤልን መንፈሳዊነት ያገለገለ እነ ነህምያ ቤተ መቅደሱ ሲሰሩ፣ ቅጥሮ ሲሰሩ ዝራ ደግሞ መንፈሳዊውን ቤት የሰራ መንፈሳዊውን ስርዓት ያደራጀ መንፈሳዊ መሪ ነው እና የተቃጠሉ መጽሐፍቶችን እያጻፈ የጠፉ መጽሐፍቶችን እያስፈለገ በአባቶች በሽማግሌዎች፣ በየዋሻው የተደበቁትን እየሰበሰበ የእግዚአብሔር ቤት አምልኮ ሕያው እንዲሆን ይሰራ የነበረ ሰው እዝራ፣ በሚያገለግለው አምላኩ ላይ እምነት የነበረው ካህን ነው። በሚያገለግለው አምላኩ ላይ እምነት የነበረውን ካህን ማየት በጣም ያስደስተኛል። ስለ ዘካሪያስ ሳነብ ሁለት ነገሮች ተበላልኩብኛል። መጽሐፈ ሉቃስ ወንጌል ምዕራፍ አንድ ላይ በእግዚአብሔር ፊት የነበረው ቅንነት በፊቱ እስኪታይ ድረስ እግዚአብሔር ጻድቅ ነው እስኪለው ድረስ ከሚስቱ ከኤልሳቤት ጋር ያለ ማጉረምረም በታማኝነት መከንኩ ብሎ ሳያኮርፍ እግዚአብሔርን ያገለገለበት መንፈስ ያስደንቀኛል። እንደገና ደግሞ ከሸመገለ በኋላ እንደሚወድ ሲነገረው የተከላከለበት መንገድ ደግሞ ያስገርመኛል። የሚያገለግለው ቅዱስ የሚለው የሚያጥንለት መስዋዕት የሚሰዋለት ሁሉን የሚችል ጌታ እንደሆነ አለማመኑ ደግሞ ይገርመኛል። ላረጀችቱ ሴት መካን ልጅ አይሰጥም ብለው ማሰቡ ይገርመኛል። ደግሞ ጨክኖ የሚያምኑ ደግሞ ካህናትን ደሞ ስንመለከት እደሰታለሁ። ይሄ እዝራ በላዩ ላይ ያለች እግዚአብሔር እጅ ታግዘኛለች አለ። እግዚአብሔር ከእሱ ጋር እንደሚሰራ ያውቅ ነበር። ይሄን ትምህርት የምትሰሙት ስንቶቻችሁ እግዚአብሔር ከእናንተ ጋር እንደሆነ ይሰማችኋል? የእውነት የእውነት ንገረን ስ ይበልባችሁ። ስንቶቻችሁ በመንፈሳችሁ ውስጥ እግዚአብሔር እንዳለ ታውቃላችሁ? አውቃለሁ፣ እረዳለሁ፣ እኔም የእናንተ አንድ አካል ስለሆንኩ። ለምንድን ነው እንደዚህ የሚሰማ? በየቀኑ ጠላት ጥቃት የሚፈጽመው አምልኳችን ላይ ነው። እግዚአብሔራችን ላይ ውጥቃት ይፈጽምብን። ሰው እንደመሆናችን ከምንጋፈጠው ከየትኛውም ችግር ፊት ችግር ፈጣን እግዚአብሔር እንደሆነ አርግ እንድናስብ አድርጎ ነው ይቀርጻል። አንድ ወጣት ልጅ ካናዳ ገር ደውሎልኝ ምን አለኝ። እናቴ በጣም ነው የምወዳት፣ አላባት አሳድጋኛለች። ኢትዮጵያ እንዳንዴ ስልክ ይደወላል አክስትሽ ሞተ ትባታለች ትላለች። እናቴ ስታልቅ ሳያት አለ ምን ሆኖ ሽማ የሚስላት አክስቴ ሞተች አክስቴ ሞተች በቃ እንግዲህ እግዚአብሔር ያመጣውን እቀበላለሁ ትላለች አለ እናትሽ ሞተች ትባት ላይ ትጮሃለች አለ። አሁንም አሁንም ትልታለቅስታለቅስና እግዚአብሔር ያመጣውን እቀበላለሁ ስለምትል እኔ እግዚአብሔር እናቴ የሚያስለቅስብኝ አምላክ አድርጌ ነው የማስበው። እንዴት አድርጌ ልወደደው? የእናቴ ጠላት ነው የሚመስለኝ። በልማድ የምናደርጋቸው ነገሮች ጠላት ለእኛ ከሰጠን አጀንዳ የተቀዱ ናቸው። ችግሮችን የሚያመጣብን እግዚአብሔር እንደሆነ ነው የምናስበው። ምናስበው እግዚአብሔር ያመጣው ምን አደርገዋለሁ የሚለው ቋንቋ የተፈጠረው ከዚያ ነው። ስለዚህ እግዚአብሔር ከኛ ጋር ነው ብለን የምንመካበት፣ የምንጓደድበት የመንፈስ ጥንካሬ ብዙዎቻችን የለን ብዙዎቻችን ስላችሁ ካህናት የለንም። ለምን? የካህናት መንገድ የመስቀል መንገድ ነው። ብዙ ችግሮች እያለፍን ነው ቄስ የምንሆነው። ሆነ ብዙ ተገዛሮቶችን እያለፍን ነው የምናገለግለው። ችግር ብቻ ብዙ መንገዱ። ስለዚህ እግዚአብሔር ያመጣውን እያለን እኛም ካህናትን ጭምር እግዚአብሔር ከእኔ ጋር አለ ብለን ማመን በጣም የሚቸገረን ይመስለኛል። አንድ ትልቅ ካህን ዲያቤቲክ ሆኑና እግራቸው ተቆረጠ። ጠይቃቸው ቤታቸው ሄድኩ። ትልቅ ካህን ናቸው። ወጥተው የሚገቡ የሚደመጡ ካህን ናቸው። እንዴት ነው ታልኳቸው አሳዘኑኝ። ቤታቸውን ሳየው ክፍለ ሀገር ነው ቤታቸው፣ እስከዚህም በቃ ጭቃ ቤት ነው። አልጋ ላይ ነው የሚውሉት። እንዴት ነው የሚኖሩት አልኳቸው። ምናምን ከኔ ጋር እኮ ነው እግዚአብሔር፣ ከኔ ጋር ነው፣ ጥሩ ነው ነው የምኖረው አሉ። እግራቸው ተቆርጦ እግዚአብሔር እግሬን ወሰደዋል አሉ። ይልቁንም እግዚአብሔር እግር ሆኖ ይኖራሉ ብለው ነው የሚያምኑት። ደሞ እንደዚህ የሚያምኑ አሉ፣ በእግዚአብሔር እጅ የሚበረተዋሉ። በቁስላቸው ፊት፣ በምጣቸው ፊት፣ በችግራቸው ፊት፣ በእዳቸው ፊት እግዚአብሔር ከኔ ጋር አለ ብለው የሚያምኑ ሰዎች ደግሞ አሉ። እንደ የኢትዮጵያ ሰዎች ተናገሩ። በትላቸው እኮ ተአምር ይነግሯቸዋል እኮ። ከዕዳ የሚወጡት እኮ በእግዚአብሔር አምኖ እኮ። የባንክ ዕዳቸውን የሚከፍሉት ከችግር የሚወጡት እግዚአብሔርን አምኖ ነው። የኢትዮጵያ ወጣቶች ጠይቋቸው። ከቆሻሻ ሕይወት ምህረት አይገባውም ከሚባል ቦታ ቆመው ተነስተው ነጭ የለበሱት እግዚአብሔርን አምኖ ነው። በነሳ ምን አለ እዝራ በላይ ያለች እግዚአብሔር እጃ አበረታችን እግዚአብሔር ከኛ ጋር ነው ይህን እውነት ታምናላችሁ ወይ እናንተ ብርኳን እግዚአብሔር ልጆች ቤተሰቦች ታምናላችሁ ወይ የእዝራ እምነት እሱ ነው በላይ ይለው ያለው እግዚአብሔር እጅ አለ እጅን ስዘረጋ ቢዘረጋ እግዚአብሔር ነው አለ ሲወረውሩብኝ የሚመልስልኝ እግዚአብሔር እጅ ነው። በብሎ ኪዳን ነው ደግሞ እንደዚህ የሚያምሩ ተመልከቱ። እኛ መስቀሉን ያየን ራቁቱን ፍቅር ራቁቱን ተገልጦ ያየን ሰዎች እንደዚህ ካላመንን ምን እንባላለን? ለዚህ ነገር ማመን አለብን። በላያችን እግዚአብሔር እጅ አለች፣ አብ እጅ አለች። እኛን የተከለ እግዚአብሔር አብ እጁን ያለያለች። አብ የተከለው ህዝብ ማንም የማይነቅለው ህዝብ ነን። ጠላት ሞክሮናል ሊነቅለን፣ ግን አልነቀለን። እግዚአብሔር ትውድድን ህዝብ ነን። አንደኛ ዮሐንስ ምዕራፍ ሶስት ቁጥር አንድን አንብቡ። የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዴት ያለውን ፍቅር እንደሰጣችሁ እዩ። እንዲሁ ነን፣ እንዲሁ ነን። አብ ተከለን፣ የተካዩ አብ እጅ እኛ ላይ ያለች። ማን ይነቅለናል? ማን ምን ያደርገናል? እግዚአብሔር ከኛ ጋር ከሆነ ማን ምን ያደርገናል ስደት ነው መከራ ነው ችግር ነው ረሃብ ነው ግርፋት ነው ከክርስቶስ ኢየሱስ ፍቅር ማን ይለየናል እግዚአብሔር እጅ በላያችን አለች ስንተኛ የሚያስተኛ ስንነሳ የሚያስነሳን እሱ ነው መንገድ ይከፍትልን እሱ ነው። ስናንኳኳ በሩን ይከፍትልን እሱ ነው። ቀድሞ ከልጅ ጋር የምትሄዱ ሰዎች ታውቃላችሁ። ልጆች በሩን ያንኳኳሉ፣ ቀድሞ እናንተ ከፍታችሁ ትገባላችሁ። ቁልፉ እጃችሁ ላይ ስላለ የአባታችሁ እጅ በሩን ይከፍታል። እናንተ ታንኳኳላችሁ። የእግዚአብሔር እጅ በላያችን ላይ ያለ፣ የእግዚአብሔር ልጆች የሚያበረታ የእግዚአብሔር እጅ በላያችን ላይ ያለ፣ ያለፍነው እጁ ርታን ነው ቀኙ ይዛን ነው እንዴት እንዳለፍኩት ያንቀንም

የእግዚአብሔር እጅ ነበር የሚከፍተው። እናንተ አንኳኩ፣ እሱ ቁልፉ አለ ይከፍተዋል። እናንተ እጃችሁን ወደ ሰማይ ዘርጉ፣ እሱ ቀስቱን ይመልሰዋል። ኃይለኛውን ያደክመዋል። እግዚአብሔር እጅ ከእናንተ ጋር ይሰራል። ብቻችሁን እንደሆናችሁ እንዳታስቡ። በላያችሁ ያለ የእግዚአብሔር እጅ እያበረታችሁ ትኖራላችሁ። በላይ ያለ እግዚአብሔር እጅ አበረታኝ እንዳለው ዕዝራ ሰባት 21 እግዚአብሔር ከእኔ ጋር አለ ብሎ እጁ ደግሞ አብሮ ይሰራል ማለት፣ ዝም ብሎ የሚቆም አምላክ አይደለም፣ የሚሰራ አምላክ ነው፣ ሰራተኛ አምላክ ነው፣ የሚታደግ አምላክ ነው። ያድናልም ይታደጋልም የተጻፈለት አምላክ ነው። አብሮ ነው ያለው። ጆሮአችን መንፈስ ቅዱስ ይክፈትልን። ዕዝራ ባለው ባለው እምነት መቅደሱን አደራጅ ሞገስ አገኘ። የተደበቀው ተሰጠው ተሰጠው ይዘረጋለታል የእግዚአብሔር እጅ ላይ ላይ ስላለ እጅ ይዘረጋለት ነበር። የአሴቦን ልጆች የባሳን ልጆች ለእግዚአብሔር ሊገብሩ እንደመጡ ህይወት ትገብርለታለች። ለእግዚአብሔር እጅ አብሯችሁ ለቆመው ለእግዚአብሔር እላችሁ ላለው ለእግዚአብሔር እጅ ፊት ለፊታችሁ በረከትና ህይወት አለ። ምረት እና ዕድሜ፣ ጤና አለ። ህይወት ለእናንተ ግብ ትገብራለች። አሳ ለኢየሱስ ክርስቶስ ታክስ እንደከፈለ ማለት ነው። ህይወት የህይወታችሁ ታክስ ትከፍላለች። እግዚአብሔር እጁ ሲሰራ በህይወታችን መንገዳችን ላይ ሁሉ ድንቅ ነገር እናያለን። ዳዊት በዚህ መንፈስ ስለሆነ እኮ ነው። አቤቱ ጌታ እግዚአብሔር እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ብሎ የጠየቀው። ምን ነኝ እንደ ሰው ያናገርከኝ፣ ስሜን ጠርተህ ያናገርከኝ፣ እንደ ሰው ያከበርከኝ እኔ ማን ነኝ? በላያችሁ ያለች እግዚአብሔር ታበርታችሁ አለቻ ትታያችሁ ስንሰራ ለማየት የልቦናችሁን አይኖች መንፈስ ቅዱስ ይክፈት። በላያችን ያለ እግዚአብሔር ህዝብ እጅ ያከናውን፣ መንገዳችንን ሁሉ ያቀናልን። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት፣ የእናታችን መታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ኮሜንታችሁን አነባለሁ ሁልጊዜ። እግዚአብሔር ይባርካችሁ። ላይክ በተኑ ስለምትጫሉ ዘራችሁን ይባርክ። ቅድም ማሳሰቢያ እንዳትረሱ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም።